ሴትዬ ራሱ ምንድን ነው? ጸጉር እስከምትል ድረስ ቆይ፣ ራሳሽ የወጣውን ኩርካሳ

እንደጀመርሽ እንደቆሳቋሽኝ ማለት ነው። እንደቆሳቋሽኝ ነገር እንዴት እንደመልሰው ፀጉር ነገር አቮካዶ ትያለሽ ጫው ትያለሽ እንዴ፣ ደግሞ ታው ታውኔ ያላችሁት ሁሉ ሞክራለሁ። ግን እናንተ ምንድነው? እኔ ጸ በኮሜንት ደግሞ ያላችሁን ቅቤ እናንተ ጥይጣ ተቀቢው ብላችሁኛላ። እኔ እናንተ ግን እቅዳችሁ ማለት ነው እቀዳችሁ እኔ የኔ ፀጉር ምን አለበት በፀጉሬ እንኳን ባጌጥ እንዴ ቅቤ እኔ ቅቤ እና የምትመጣ ካየሁ ሁለት ዓመቴ ቅቤ እና የምትመጣ ካየሁ ሁለት ዓመቴ ለምንድን ነው እንደዚህ የምትሉኝ እኔ የምትመጣ ጌጣ መጣል ጌጣ መጣል እሺ ስጋውንም በአመት አንዴ ነበረ እሱንም ይኸው ፀጉሬን እድሜ ለአንድ ሴት ለአንድ ልጅ አንድ ኪሎ ቅቤያ አንድ ኪሎ ስጋ ብላ አንድ ኪሎ ስጋ ጌታ አመጣለሁ ብዬ ትንሽ እናት ከተፍ ከተፍ አልኩና አናቴ ላይ ቁጭ አደረጉት ውሃ በስጋ

ለማንኛውም እኔ አሁን ወደ ገደሉ ብግባን ወደ ገደሉ ወደ ገደሉ ብግባን ሚጥሚጣና ቅቤ ያላችሁት የለኝም። አታስቡት። ሚጥሚጣና ቅቤ ጨምርበት ያሳድጋል። እሷን ሶት ነው እንዴ? እንደዚህ ቀይ ፀጉሬ አመዳም የሚሆነው እሱ እሷን ሶት ነው እንዴ? እኔ እኮ የረባ ቅባት እንኳን ተቀብቻ አላቅም። እንዴ ነው እና ተቀባ ቅቤ እና ሚጥሚጣ ጨምርበት ምቻላት። ሞክሩት ሚዲያ ያለውን ሁሉ ሰምታችሁ እንዳትጠቀሙት ሰላም ሰላም፣ ጤና ይስጥልን። ሸር ላይክ እያደረጋችሁ ይህን ሰብስክራይ በማርኩ እኔ አዳዲስ ነገር እውነት ነው ብና ወደ ቁጭ ነው የምናገረው ነው። ወደፊት ደግሞ እናግዝሽ፣ ጥሩ ነገር ትሰሪያለሽ የምትሉኝን ጎንትናችሁ ፍቅራችሁን ላይክ እያደረጋችሁ አሳዩ። እስቲ ሁት ምን እንደመሰለ አሁን ይሄ ጸጉሬ ነው ማመን አቃተኝ። ጸጉሬ ያሳድግልኝ በስምንተኛው ቀን ያልኩት ፀጉር ተያይዞ ጭጎ ጎት እንደዚህ ነበር፣ እንደዚህ ነበር። ለፊትሽ ማዲያት ነው ፊት እኔ እዚ ሶፍት የለኝም ደሞ ሶፍት ንበይ ልጠራርገው ነበር እና ነፍሰሻ የማረ ማንቺ ምክንያቱ እንዳትሞክሩት፣ እንዳትሞክሩት ፍትህ ለፀጉሬ። አሁን ቀጥ ብለሽ ማለት ነው። ሼር አድርጎላት፣ ሼር አድርጎላት እና ይቺ ፀጉሬ ስጋ ያለችው ልጅ

የሴት እዬተቀደኛ ከታፍኩት ስጋ ነው ብዬ ነገርባት ማለት ነው። እና ለማንኛውም ሶስት ቀን አሳድሬው ፀጉሬ ምን እንደመሰል እንዳትሞክሩት። ደግሞ ሲያሳክክ ሲያሳ ሲያሳ በጣም ነው የሚያሳክከው። እና ለልጅቷ አድርሰውልኝ አሁን ለማንኛውም ለ አድርሰውልኝ እ ሴትዮዋን ፀጉሬን አይሹር አስተክፈልልኝ ወይም ደሞ ፍትህ ለጸጉሬ ፍትህ እንዳትሞክሩት ምንም የተባላችሁት፣ ሚጥሚጣ ሊጠምረው አሁን ኮሜንት ላይ ብትሉም፣ ሚጥሚጣ ጨምሪበት፣ ቅቤም ጨምሪበት ምናምን ብሎኛል። ግን ግን ማለት ነው ተው እንደዚህ አይነት አትምሩኝ። ለልጅ ለልጅ ምንድን ነው የሚባል ነገር አለ እኔ ስትሉኝ ማለት ነው ስትነግሩኝ፣ ይቅርታ ያው አረብ ቤት ደሆነ ማለት ነው ታውቃላችሁ። እና ጥምፃ ገብታብኝ እኔ ደግሞ ስልክ ስታወራ ማለት ነው እኔ ነጠራች የመስሉኝ እንዳለፈው እንደዚህ ገብታብኝ፣ አስወጡኝ እኔ የሚያልቁትን